አንተ ዋናው ነገር አዎ፣ ለምን ኧረ ምንም ችግር የለም። ያለበት ሁኔታስ አይደለም። አይ ያው እስቲ እንግዲህ ኮሎኔሉ እየተንቀሳቀሰ ይመስለኛል። ከሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እንደዚህ ነው። የነ ድርሳና ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብለውኛል። መንግስትም ደግሞ በዚያው ልክ አዎ እነሱን መጠቀም እንፈልገዋል መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰማ ያለውት እና ትንሽ ነገሮችን መንተን በእርጋታ ማየት ይታለፋሉ። ችግር ያው እንዴት ታርያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወይ ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ተግሉስ ማድረግ አስፈለገ? እሱን እኮ ነው፣ ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትያን፣ የሶስቱ እዝ ስራ አስፈጻሚ ባለበት፣ የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረተው ነው እንዴት ወያኔን ከህወሀት ጋር እንዴት ልንሰራ እንችላለን። ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ ምንፈጥረው መንግስት ላይ እኮ ከአሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን አራት ኪሎ እናስገባት ይባላል? ጥይት ለማግኘት ጥያቄያችንን አሳልፈን ስ እንዴ ምናምን ነገር ብዬ እንትን አልኩኝ። ሁሉም በዚያው ላይ ነበር ሀሳብ ሰጥ የነበረውና ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላላ። ይህ ያለ ችሎታ ያለውን ያለውን ይህ እንትና መከታው አ እሱ ነው ዋናው የዚህ የውሳኔ ባለቤት። አዎ ማለት ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድን ነው ብሎ አስቀመጠ። አይ ያው እንግዲህ ወያኔ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው የብልጽግና ሰርጎ ገብጋም አለህበት ማስረጃ አምጡ። እዚህ ካላችሁ አንድ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምና እና ያው በዚያ ነው እንትን ያለው ዞሮ ዞሮ ትክክል አደሉም፣ ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ ሁለት ሶስት ሰው እንትን የሚለው አይደለም። እንዴት እንዴት ስንት ዋጋ የከፈልጉበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ። እኔ እና አባልነቴን ደግሞ እንዲዝምሎ አለ እንዴ እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት። የእኔ ጥያቄ ምንድ ነው፣ ከዛ በፊት አሁን ትናንትና አባረናችኋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተደረጉ የተካሄዱ ውይይቶች አሉ፣ ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር። የመስፍንን ባነሳልሽ አምና የነበረ ነው ድርጅቱ ራሳቸው ናቸው፣ ኃላፊነቱ ነው፣ ስራው ነው። ግን ደግሞ ለአለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነጻ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም ከአመት ምናምን በኋላ አይ ያው እንትን ነው የኔንም በተመለከተ እኔ ከህወሓት ጋር አልሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ አስራ አንድ ሰዓት ድረስ ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሄድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን እዋጋለው እንጂ በታምር የእሱ አጋር አልሆንም። ጥይቱም ሽቃውም ሁሉም ይቅርብኝ ነው የእኔ እንትን። በኋላ እንግዲህ ለመምታት ሞከሩ አመለጥኩ እንግዲህ ከአባልነትም ከንትንም ሰርዘናል ነው ምናምን ብለው አወጡ አሉኝና፣ ፍላጎቱ ማስወግድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው የዋጣው አሉ። እነሱ እነ ማንም ብናጠፋ እንደፈለግ መሆን እንችላለን፣ እንሸጣለን፣ እንለውጣለን ብለው ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ።